ያቸል ሰዎች እያሉ ይሰግዱለታል ማለት ነው። ይሄ የአዳል ሞቲና የወሰንገፊና የአብድል ቃድር የሚባል የዛር መንፈስ መጥሪያ ነው ማለት ነው። እዚህ ጋም ያው እንግዲህ እንደተባለው ያው ይሄ ሞሎ፣ ይሄም የእሱ መጥሪያ ነው። ይሄ የድሮው ነው ማለት ነው። ሳይሻሻል ጸል ያለው አምስት አይነት አለው በቃ በተለያየ እንትን አለው። ያው ይሄም የሳይሻሻ ነው። ግን አሁን ደግሞ ተሻሽሎ ይሄ ይሄ መጥቷል ማለት ነው። ይሄ ስእለት ነው የሚገባለት ለዛሩ በዛሩ መጥርጋ መጥሪያው ነው ማለት ነው። ይሄ የመገበሪያው የቀንድ ቢላ አለ። እችኛዋ ደግሞ አንካሴ አለች። እቺ አንካሴ ያው እንግዲህ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ እምነት፣ የኢትዮጵያ ባንዲራ ማለት ነው። ሰዎች አዳልሞቲ ነው ይሄን የሚቀበለው ማለት ነው። አዳልሞቲ የአዳልሞቲ እና ጠንቋይ ውቃቢ ቤት ይሄ ባንዲራ አይጠፋም፣ ባለውቃቢዎች ቤት አይጠፋም። ስለት ይገባል ማለት ነው። ይሄ አንካሴ ይባላል። ኩርዳ ወይም ደግሞ ሲዳ አካባቢ ላይ ይሰቅሉታል ማለት ነው። ሲያረጋግጡ ወይም ዛሩን ዛር ሲሾሙ የሚደረግ ማለት ነው። ይሄ ያው ለታምር እንግዲህ ሰዎቹ ንስሐ ገብተው ነው ይሄንን አምጥተው እያስረከቡት ማለት ነው። እዚሁ ጥለውት፣ ያም እንዳለ እንግዲህ ያው የዛር መንፈሱ እዚህ ጋር የምታዩት ጨሌ ያው እንግዲህ ይሄ ሁሉ የምታዩት የጨሌ ነው። እነኝህ ሰዎች ጨሌ ሲያስረክቡ ንስሐ እየገቡ በህይወትም ያሉ አያቶቻቸው እናቶቻቸው ያስደገሙ ማለት ያዋረሷቸው ነው። አሁን ግን በእግዚአብሔር ተምረው ወደ እግዚአብሔር ሲመለሱ ይህንን ጨሌውን እያመጡ እየጣሉ ንስሐ እየገቡ ቅዱስ ቁርባንን እየተቀበሉ ያ ደግሞ በቢላው ነው። ያ ቢላው ደግሞ ምንድ ነው? መገበሪያ ከብት የሚያርዱበት ጠቋር የጠቋር በሚታረድበት ወሰንገፊ ወይም ደግሞ አዳኝ ወልቆች አንበሶ አይገበሩበትም አለ። ቢላም ልዩነት አላቸው ማለት ነው። እና እንደዚህ አይነት ነው። ይሄም ያው እንደዛው የመገበሪያ ነው። ይሄ ጦር ነው። ይሄ እዝጋማ ትንሿ አለች ምንድን ናት እቺ? እንግዲህ አለች ትኛውም ያው የዛር መጥሪያው ናት። አንካስቴ ትባላለች። ፉርዳ ላይ ፉርዳ ይባላል። ፉርዳ እንግዲህ መንፈሱ የሚጠራበት እቺ ተይዛ ነው። ከበሮ የሚመታበት ማለት ድቤው የሚመታበት ማለት ይሄኛው እንዲህ የሚመታበት በዝችና እቺ ቆማን እቺ ትተከላለች። እችኛው ይሄ ትተከላል። ያኛው በዝኛው መደብደቢያ ማለት ነው። ይሄ ሁሉ ነው እንግዲህ ህዝባችንን የጨረሰ ህዝባችንን ከእግዚአብሔር ፍቅር ውጭ ያወጣው አምልኮት ይሄ ነው ማለት ነው። አንዳንድ ዛሁል በኦሮሚያ ክልል ላይ ምንድን ነው እነኚህ ቀለም ቀለም ያላቸው እንጨሎች ለጌጥ ነው የሚጠቀሙበት ለጌጥ ሲጠቀሙበት ምንድን ነው የሚጠቀሙት? እቺ ቆሬ ያለች የእንትን መያዣ የጭኮ መያዣ ወይ ጨጨብሳ መያዣ እናቶቻችን፣ በዚህ በኦሮሚያ ክልል ያሉ ጨል እናቶቻችን ለምን ለጌጥ ያግጡባታል ማለት አምልኮ አይደለም። ይሄ ማለት ነው አሁን መንፈሱ ሰውን የሚያጠምድበት ነው እንጂ አሁን በየ እንደውም የኦሮሚያ የባህል ቱሪዝም ብንሄድ እንደዚህ አይነት ጨሌዎችን መሶብ ወርቅ ላይ ምንድናት እች ቆሪ ላይ ቆሪ ላይ ለጌጥ ይቀመጣል ማለት። እናቶቻችን ይጠቀሙበታል ለጌጥ ለጌጥ እነሱ አሁን ለአምልኮት አይደለም የሚጠቀሙት። እንደገና ደሞ እዚች ጋር አለች ኮከብ ኮኮ እየሰሩ ያ አዳ ኦሮሚያ እየደማ ሞት የኦሮሚያ ባህል ይሄ ባህል ማለት ነው ከነጭ ቀይ ጥቁር አድርገው ባህል የማጌጫ ማጌጫ ይጠቀሙበታል ማለት ነው። ይሄ እነኝህ እናቶቻችን ግን ይሄንን ያመጡት አምልከው ነው። ቅቤ እየቀቡ ጨሌ፣ ቅቤ እየቀቡ ቅዱስ ዮሐንስን ፋሲጋን እየገበሩበት ሴጣኑ ይገበርበት የነበረው ነው። እንግዲህ ይሄ ለሁለት ወደ ባህል ስንወስደው ለማጌጫ ነው። ሁላችንም እጅ ላይ ያደረጉ አንገት ላይ ያደረጉታል ማጌጫ ነው። ሳያመልኩበት ከአምልኮ ውጭ ማጌጠ ማለት ነው። ብዙ አለላ አሁን አለላ ስፌትን እንደሚያሳምር ሁሉ ቀለም ህይወት ስፌት እንደሚያሳምር ሁሉ ለቀለም ለማሳመሪያ እንጠቀምበታለን ማለት ነው። ይሄ ግን አሁን እዚህ ጋር የመጡት ምንድነው? ለቀለም ሳይሆን የመጡት ሰዎች ያመልኩባቸው ውቃቢው ይጠቀምበት የነበረ አሁን አረንጓዴ፣ ቢጫ፣ ወሰንገፊ ወሰነገፊ ወይም አዳልሞቴ ሞቴ፣ አረንጓዴ ቢጫና ጥለትን ልብስ እንደሚፈልግ ሁሉ ዛሯ፣ ሴት ዛር፣ ሙጫ ዘሪ ጋም፣ አዶ ከበሬ፣ ወይም ደግሞ አቴቴ ዱላ፣ አቴቴ ግንቢ የሚባሉ የጨሌ አደ ምልኪ ጀደማ አአፋ ኦሮንፋ አዳ አዶ አደ ምልኪ ጀደማ እሽን ተነ እንጃለት ይሄንን ትወዳለች ማለት ነው። ይሄንን ጨሌውን ትወዳለች። ስለዚህ በእንደዚህ ላይ እያደሩ ነው ዛሬ እናቶቻችንን ከእግዚአብሔር ፍቅር እየለዩ መጥፎ ሴጣን በሽታ፣ የተለያየ በሽታ ይህን ካልገበሩ ያው ልጆቻቸው ለሴጣን ይቃወማሉ ይጋለጣሉ ማለት ነው። እና ይሄ ነገር ያው እንግዲህ ከአምልኮ የመጣ ነው እንጂ ከሌላ ለጌጥ አይደለም። የተሸም ንስሐ እዚህ እያመጡ ንስሐ እየጣሉት ንስሐ እየገቡ ወደ ቅዱስ ቁርባን እየተመለሱ ይህንን የአቴ ቅድመ አያታቸውን አምልኮ እያመልኩበት የነበረ በበረት ውስጥ ያመልኩበት የነበረ ቅዱስ ዮሐንስን እየጠበቁ ጨሌ ቡና እየቆሉ ያው ጨሌ የገብሩበት የነበረው ያው እንግዲህ እዚህ መጥተው በእግዚአብሔር ቃል ይህን ሁሉት ጥለውታል። በቅዱስ ሚካኤል ኃይል ማለት ነው። እና ይሄ ያው ይሄ የወጣላት ነው። ይህም እንዳለ ድንጋይ መተት አለ። ሌላ መተቶች አሉ። የተቀበሩ አለ የወጣ ይሄ ከእንትን ውስጥ የወጣ ነው። እዚ አካባቢም ከየማህፀን ከሆድ ውስጥ የወጣ ነው። ስኔው ይሄኛው አረንጓዴ፣ ጥቁር፣ ነጭ፣ ቀይ ነው። ይሄም ያው የአዳልሞቲ መጠጫ ነው ማለት ነው። እኛ በምንወደው ከለር ነው ቡናውን የሚያፈሉለት ማለት ነው። ይሄኛው ማለት ነው። እዚጋም እንዳለ ብዙ ቡናዎች አሉ ማፍ ሊያሉ አሁን የእነ አዳልሞቲ መጠጫ ይሆንና እንደዚህ አይነት ስኔ ወዳላ አዳልሞቲ ማለት ነው እና ይሄ ያው እንግዲህ እንደ ቅርስም ነው እንደ ባህልም ነው። ይሄኛው የምንወስደው ይሄ የጭ የድሮ ብር አለ። ይሄኛው ግን ዋናው የእንትኑ መጠጫ ፉር የውቃቢው የዝባለዛሩ መጠጫ ማለት ነው። ማር፣ ነጭ ማር፣ ቀይ ማር ይበጠበጥና ብርዝ መጠጫ ማለት ነው። ይሄንን ይሄንን ጠጥቶ ነው በኋላ ይሄ አመች ሳሴር ፉያለ የሚነፋባቸው እና መንፈሱን የሚያስተላልፍባቸው ማለት እግዚአብሔር፣ ያው ይሄንን አሁን በእሳት ነው የምናቃጥለው ማስወገጃ፣ ያው ህዝብ እንዲማርበት ነው እንጂ። ረከቦቱም ይሄንን የመሰለ እንግዲህ ከጅማ ይህን ስንት ሚሊየን ብር የወጣበት ነው። ረከቦቱም በደጋ አድርገው እስኪ እና ይሄ ትልቅ ረከቦት ነው። ይው እንግዲህ ረከቦቱ ይሄ ራሱ የአንበሳ ነብር፣ የአንበሳ ስዕል አለው። ይሄ እንግዲህ እህቶቻችን አሁን ይሄን ረከቦት አምልከውት አይደለም። ግን ያው ካመለክንበት እንጨቱ ይመለካል ማለት ነው እንጂ እና ይሄ ረከቦት አሁን በየቦታው ላይ ቡና እያፈሉ በየገበያ ላይ ቡና ሻይ የሚሸጡበት ማለት ነው እንጂ፣ እኛ ስናመልክበት ግን፣ ጨሌውም እኛ ስናጌጥበት ጌጥ ነው ማለት ነው። ረከቦትም እኛ ስንጠቀምበት እቃችን ነው። መጠቀሚያ እቃችን ነው ማለት ስኔውም እንደዛው መጠቀሚያ እቃችን፣ ግን ካመለክንበት የዋጋን እንትን ይዞ ይገባብናል ማለት ጨሌውም ይሄ ማኖረከቦቱም የምንድነው የአምልኮ ስለሆነ ያው እንግዲህ ይሄ ወርቃማ ስኔ ነው። እነኛ ወርቃማ ስኔዎች ናቸው። የጥንት የጥንት የቆዩ የቆዩ ናቸው። አሁን ላይኖሩ ይችላሉ። የጥንት የአባቶችና የእናቶቻቸው ስኔ ነው። ብዙ አለ፣ እዚያ አካባቢም ነበረ። ያው እንግዲህ ልጆችም እየሰበሩት ስለሆነ እና ይሄ ያው እንደ ቅርስ የሚቀመጥ ነበር። ግን ያው ይወገዳል ማለት ነው። እና ይሄንን አይቶ እግዚአብሔር አምላክ ልቦና እንዲሰጠን ወደ እግዚአብሔር ወደ ራሱ እንዲመልስልን፣ እነኝህንም ሰዎች ወደ እግዚአብሔር ወደ ጽድቅ መንገድ እንዲመራቸው መልካም ፈቃድ ይሆንልን። ያው ይሄ ሁሉ ያው ቃጭሎ ነው። ይህም ቃጭሉ ነው። ምንም አይጠቅም መቃጠል ለታሪክ ነው ያስቀመጥ ነው ማለት ነው። ደግሞ ያው አንዳንድ ጊዜ በቅባ ቅዱስ እየተመሰለ የሚመተትበት ነው። ያው የቤላውን ነግራችኋለሁ። ይሄ የወጣ ነው ይዞ ውስጥ ምን አለ? ይሄ እንግዲህ ሲኔ አለ፣ የተመተተ አለ፣ መጅ አለ፣ እንትን መጅ፣ የውፍጮ መጅ አለ። እሱ ተመትቶ ተቀብሮ ነው ማለት ነው። አንድ ላይ ተቀብሮ የወጣ ነው ማለት ነው። ይሄ ያው ሲኔ ነው። እንግዲህ እግዚአብሔር አምላክ ይሄንን ያስ ምንድን ነው እስኪያውጣው። መዳበሪያው አራለሱም አለ። ይሄ ያው የመሶበ ወርቁ ምኑ ምኑ ምኑ ነው። ጀበና አለው ጉር ጀበና ጊርጊራው ቢላው፣ ምን ሁሉ አለ። ያው ጀበናው እንዳለ ምንም ሳይቀር እዛ አምጥተው እንሳ ሲገቡ የሰጡት ጀበና ማለት ነው። ቆሻሻ ጀበናውን እራሱ አምጥተው ለቀ ጣለግረ ጋርገ ነው እዚያ ያመጡትና ይሄንን ያው እናስወግደዋለን፣ ወደ እሳት ይቃጠላል ማለት ነው ነውና እግዚአብሔር ልቦና አይስጣቸው ለእንደዚህ አይነት ሰው ልቦና ይስጣ። እኛንም ይሄን አይተን እንድንማር መልካም ፍቃድ ይሆንልህ ማሳደር በሰላም አሁን ይሄንን አምጥተው ላስረከቡ ሁሉ ጤናቸውን፣ ልጆቻቸውን፣ ሀብታቸውን፣ ንብረታቸውን ከሴጣን እንዲጠብቅላቸው ቅዱስ ሚካኤል ዋስ ጠበቃ ይሆናቸው። እኛንም እንደነሱ አይተን እንደዚህ የጠፉ ወንድሞቻችን ተፈልገው አንድ በግ ዘጠና ዘጠኝ በሉቃስ ወንጌል በምዕራፍ አስራ ስድስት ላይ የሚለው አንድ በግ መቶ በጎችን አንድ ሰው መቶ በጎች ቢኖሩ ከመቶ ዘጠና ዘጠኙ አንዷ ብትጠፋበት ዘጠና ዘጠኙን በበረት